ጤና ይስጥልኝ፣ እንደምናመሻችሁ። ይህ የብዛነትና የህዳሴ ድምጽ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የምሽቱን ዜናዎች ይዘን ቀርበናል። በቅድሚያ ማርስተ ዜናዎቹን። ኢትዮጵያና ደቡብ ሱዳን ታፍነው የተወሰዱ ቀሪ ህጻናትን ከማስመለስ ባሻገር ዘለቄታዊ ትብብርን ለማድረግ ተስማሙ። የእናቶችን ሞት መቀነስና በጎልማሶች ትምህርት የሴቶችን ተሳትፎ ማሳደግ ዋና አጀንዳው አድርጎ እንደሚሰራ የኢህአዴግ ሴቶች ሊግ አስታወቀ። ከምሽቱ ዜናዎች ጋር አንተነ ደምሰው ነኝ። ወደ ቀዳሚው ዜና አልፋለሁ። ኢትዮጵያና ደቡብ ሱዳን ታፍነው የተወሰዱ ቀሪ ሕጻናትን ከማስመለስ ባሻገር ዘለቄታዊ ትብብር ለማድረግ ተስማሙ። የኢፌዴሪ መከላከያ ሚኒስትር ሲራጅ ፈጌሳ የሁለቱን አገራት ድንበር ሰላም ለማስጠበቅ በቅንጅት ይሰራል ብለዋል። ከሁለቱ አገራት የተውጣጡ ባለድርሻ አካላት በጉዳዩ ላይ መክረዋል። መረጃውን ጥላውን ካሳ ከጋምቤላ ደርሶናል። በጋምቤላ የተዘጋጀው መድረክ ታፍኖ የተወሰዱ ህፃናትን በማስመለሱ ሂደት የነበረውን አፈጻጸም ገምግሞ የቀጣይ ተግባራት ላይ አቅጣጫ ለማስቀመጥ ያልመ ነው። ከኢትዮጵያና ከደቡብ ሱዳን የሚመለከታቸው የመንግስት የስራ ኃላፊዎችን ጨምሮ በሁለቱም ወገኖች የጎሳ መሪዎች፣ የሃይማኖት አባቶችና የአገር ሽማግሌዎች ተሳትፏል። በደቡብ ሱዳን ሙሪሌዎች የሚኖሩበት የቡማ ግዛት አስተዳዳሪ በአባ ሜዳም ኩኝና የጋምቤላ ክልል ርዕሰ መስተዳደር አቶ ጋትሎ አክቶት ህፃናቱን የማስመለሱ ሂደት ላይ ያተኮረ ሪፖርት አቅርቧል። ሂደቱ ተስፋ ሰጪ መሆኑንም ጠቁሟል። አስተያየታቸውን የሰጡ የጎሳ መሪዎችና የሀገር ሽማግሌዎች ሁለቱ ሀገራት የመረጡት ሰላማዊ ድርድር ትልቅ እውቅና ሊሰጠው ይገባል ብሏል። እየተመለሱ በሚገኙ ህጻናት መደሰታቸውንም በመግለጽ የጥፋት ኃይሎች የሚኖሩባቸው የቡማ ግዛት አስተዳዳሪ ባባ ሜዳም ኩኚ ቀሪ ህጻናቱን የማስመለሱ ሂደት ተጠናክሮ መቀጠሉንም ገልጸዋል። የደቡብ ሱዳን ምክትል የመከላከያ ሚኒስትሩ ዴቪድ ያውያ በበኩላቸው የተጀመረውን ጥረት ዳር ለማድረስ ደቡብ ሱዳን በቁርጠኝነት እየሰራች መሆኑንም ገልጸዋል። ከሙርሌ ማህበረሰብ እንደመወለዳችን ያልተመለሱ ህፃናት ወደ ቤተሰቦቻቸው እንዲመለሱ ከኢትዮጵያ መንግስት ጋር በጋራ እንሰራለን። የፌዴሪ መከላከያ ሚኒስትሩ ሲራጅ ፈጌሳ የእስካሁኑ ሂደት የሚበረታታ መሆኑንም ነው ያብራሩት። ቀሪ ህፃናትና የተዘረፉ ከብቶችን በጥቂት ቀናት ለማስመለስ የሚመለከታቸው የሁለቱም ሀገራት የስራ ኃላፊዎች በርብርብ ሊሰሩ ይገባል ብሏል። ሚኒስትሩም የተመለሱት ልጆች ጥሩ ነው። አሁን ከተወሰደው አንጻር 56 ልጅ መመለሱ ትልቅ ስኬት ነው። በዚህ ሂደት የመከላከያ ሰራዊታችን የተጫወተው ሚና እጅግ ከፍተኛ ነው። የደቡብ ሱዳን መንግስትና የዱሜ ስቴት የተጫወተው ሚና እጅግ ከፍተኛ ነው። የአገር ሽማግሌዎች፣ ባህላዊ ንጉሶች የተጫወቱት ሚና እጅግ ከፍተኛ ነው። ይሄ ሊደነቅ የሚገባው ነው። ይሄ ግን አሁን በቂ ነው የሚል ነገር የለንም። አሁን አሁንም ልጆቻችን ሙሉ በሙሉ እስኪመለሱ ድረስ እንቅልፍ የሚወስደን አይደለም። እንቅልፍ አይወስደንም። ማድረግ ያለብንን ነገር ሁሉ አድርገን በሰላማዊ መልክ እንዲመለሱ ማድረግ አለብን። ከኋላ ቀርነትና ከዓለም ልማት ጋር ተያይዞ የሚፈጠረውን እንዲህ አይነቱ ክስተት እንዳይደግም የሁለቱን ሀገራት የህዝብ ለህዝብ ግንኙነት ማጠናከር እና መሰረተ ልማትን ማስፋፋት ሌሎች የቀጣይ ተግባራት ናቸው። የሁለቱም የመከላከያ ሚኒስትሮች የድንበሮቻቸውን ሰላም በሚያስጠብቁበት ሁኔታ ላይ ተቀናጅተው እንደሚሰሩ ገልጸዋል። ሚኒስትሩ አቶ ሲራጅ ፈጌሳ ዋናው ትልቁ ትኩረት ሊሰጠው የሚገባ አሁንም የህዝብ ለህዝብ ግንኙነት ነው። ከደቡብ ሱዳን ጋርና በዚህ በኢትዮጵያ መካከል ያለው ወሰን ለሆነ ጊዜ የመጣ ጉርብትና አይደለም። እስከ መቼውም አብሮ የሚኖር ህዝብ ነው። እስከ መቼውም አብረን የምንኖር ህዝቦች ውስጥ እንደ መሆናችን መጠን ያለን አማራጭ በጋራ መልማት ነው። ያለን አማራጭ የጋራ ሰላማችን በጋራ መጠበቅ ነው። የጋራ ሰላማችን በጋራ ከመጠበቅና የጋራ እድገታችን በጋራ ከማረጋገጥ ውጭ አንዳችን አንዳችን ላይ የሰላማችን ጠንቅ የምንኖርበት የልማታችን ጠንቅ የምንኖርበት አግባብ ሊኖር አይችልም። በሱዳን በኩል ያለው መንግስትም በኢትዮጵያ በኩልም ያለው በጋራ እቅድ አውጥቶ እስከ ታች እስከ ህብረተሰብ እስከ መንደር ድረስ የሚወርድ የጋራ ትስስርና የልማት የመልካም አስተዳደር የሰላም እቅዶች ይዘን መውረድና በተከታታይ ስራ መስራትና የማጠናከር ስራ ከምንም በላይ ትኩረት ልንሰጠው የሚገባ ስራ ስለሆነ፣ በቀጣይ የጋራ እቅዶቻችን መታገዝ ያለበትና ወደ ተጨባጭ ለውጥ መግባት ያለብን ነው የሚለው ነገር በተጨባጭ ይዘነው ልኔት የሚገባ ጉዳይ ነው መሆን ያለበት። ውይይቱ የተጀመረው ሂደት የሚያጠናክሩ ባለሰባት ነጥብ የአቋም መግለጫዎችን በማውጣትም ተጠናቋል። በስካሁኑ ሂደት የተመለሱ ህጻናት ቁጥርም 56 ደርሷል። ለኢቢሲ ለተጠናቀረው ዘገባ ጥላሁን ካሳነኝ ከጋምቢላ የኦሞ ኩራዝ የስኳር ፋብሪካ ፕሮጀክቶች ግንባታ በፍጥነት እንዲጠናቀቁ በህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የፋብሪካዎቹ ግንባታ ጥራት የተጠበቀ ቢሆንም ከተቀመጠላቸው የማጠናቀቂያ ጊዜ አንጻር ግን እየዘገዩ ነው ብሏል። ቋሚ ኮሚቴው የኦሞ ኩራዝ የስኳር ፋብሪካዎችንም ጎብኝቷል። ታምራየው ወንድም አገኝ ስኳር ኮርፖሬሽን ከሚያስገነባቸው አዳዲስ ፋብሪካዎች መካከል በኦሞ ወንዝ አቅራቢያ የሚመሰረቱት የኦሞ ኩራዝ ፋብሪካዎች ይገኙበታል። የኦሞ ኩራዝ አንድ ፋብሪካ የሚገነባው በኢፌዴሪ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ነው። በኮርፖሬሽኑ እንደሚገነቡት ሌሎች ፋብሪካዎች የኦሞ ኩራዝ አንድ ፕሮጀክትም በቀን 1200 ቶን ስኳር እንዲያመርት ይጠበቃል። በተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የፋብሪካውን ግንባታ ተመልክቷል። ቋሚ ኮሚቴው የፋብሪካው ግንባታ በተሻለ ደረጃ ላይ እንደሚገኝ አስታውቋል። በሁሉም ክፍሎች ስራዎች ወደ ማጠናቀቂያ ደረጃ እየደረሱ እንዳለ የግንባታው ፍጥነት ግን በቋሚ ኮሚቴው አስተማማኝ አይደለም ተብሏል። ሁሉም የሚመለከታቸው ስራውን የሚመሩ አካላት ከሁሉም የስራ ክፍሎች የብረታ ብረትና ኢንጂነሪንግ ኮርፖሬሽን የሚገኙ እዚህ ሳይት ላይ ይሄ አገራዊ ፋይዳ ያለው ፕሮጀክት እንድጠናቀቅ ከምክትል ዳይሬክተሩ ጀምሮ እዚህ ናቸው፣ ስራውን እየመሩ ነው። ሆኖም መዘግየት አለ። አሁንም የተለየ ፍጥነት ያስፈልጋል ቅንጅት ያስፈልጋል በተመሳሳይ ቋሚ ኮሚቴው በኦሞ ኩራስ ሁለት ጉብኝት አካሂዷል የዚህም ፋብሪካ ግንባታ መልካም ደረጃ ላይ ቢሆንም ፕሮጀክቱን የተረከበው የቻይናው ኮምፕላንት ኩባንያ ግንባታውን በጊዜው በሚያጠናቅቅበት ደረጃ ላይ አይደለም ብሏል ቋሚ ኮሚቴው ይጠናቀቃል ተብሎ የተያዘው ጊዜ መጪው ነሐሴ ነው አብዛኞቹ ትልልቅ ስራዎች ባልተሰሩበት ይሄ ፋብሪካ አይጠናቀቅም። የውል ማራዘሚያ ያስፈልገዋል። የምን እምነት አላቸው ሱካር ኮርፖሬሽን እስከ መጪው ህዳር ድረስ ህዳር 2009 ድረስ። ያም ሆኖ በዚህ አሁን እነሱ እንድራዘም በሚፈልጉት ጊዜ ሊጠናቀቅ ከሆነ ልዩ ክትትል ያስፈልጋል። ኢፌክቲቭ እንዲሆን ውጤታማ እንዲሆን ማድረግ እንደሚገባቸው ግብረ መልስ የሰጠንበት ሁኔታ ነው ያለው። ቋሚ ኮሚቴው ፋብሪካዎቹ በፍጥነት በሚጠናቀቁበት መንገዶች ዙሪያ ከስኳር ኮርፖሬሽን ጋር እየመከረ ነው። ለፋብሪካዎቹ በጊዜ መጠናቀቅም ሁሉም አካላት ኃላፊነታቸውን እንዲወጡ ቋሚ ኮሚቴው አሳስቧል። ለኢቢሲ ተአምራየው ወንድማገኝ ኦሞ ኩራዝ በኮንስትራክሽን ዘርፍ የሚስተዋሉ ጉድለቶችን ለማረም እየተሰራ መሆኑን የኮንስትራክሽን ሚኒስቴር ገለጸ። የካፒታል እጥረት፣ ያቅም ማነስ፣ የፕሮጀክቶች መጓተትና የኪራይ ሰብሳቢነት ችግሮችን በፍጥነት እያደገ ባለው የኮንስትራክሽን ዘርፍ ዋነኛ ማነቆች ናቸው። ሁናቸው ታዬ የኮንስትራክሽን ኢንዱስትሪ የተለያዩ ሀብቶችን ለማህበራዊና ኢኮኖሚያዊ ልማት አስፈላጊ ወደ ሆኑ የግንባታ ውጤቶች የሚለውጥና እሴት የሚፈጥር የኢኮኖሚ ዘርፍ ነው። ይሁን እንጂ ዘርፉ ሀገራዊን ራዕይ ከማሳካት አንጻር ጉልህ ድርሻ ይኑረው እንጂ አሁንም በተወሳሰበ ችግር ውስጥ ነው የሚገኘው። ለአብነትም የኪራይ ሰብሳቢነት፣ የፕሮጀክቶች መጓተት፣ በቂ የሰው ኃይል አለመኖር በዘርፉ ላይ የሚታዩ ክፍተቶች ዋና ዋናዎቹ ናቸው። በአማራ ክልል ከተማ ልማት ቤቶችና ኮንስትራክሽን ቢሮ አዘጋጅነት በባህር ዳር የተጀመረው የምክክር መድረክም በዘርፉ ላይ የሚስተዋለውን ክፍተት ለመቅረፍ የዘርፉ ተዋናያን ሊያከናውኗቸው በሚገባው ተግባራት ዙሪያ ላይ የሚያተኩር ነው። የአማራ ክልል ከተማ ልማት ቤቶችና ኮንስትራክሽን ቢሮ ኃላፊ ወይዘሮ ገነት ገብረ እግዚአብሔር የኮንስትራክሽን ዘርፉ በሀገሪቱ ሁለንተናዊ እድገት ላይ ያለውን ቁልፍ ሚና በመረዳት መንግስት ልዩ ትኩረት መስጠቱን ገልጸዋል። የኮንስትራክሽን ዘርፉን ለማጠናከርም የኮንስትራክሽን ኢንዱስትሪ ፖሊሲ መቀረጹን የገለጹት ወይዘሮ ገነት በክልሉ በዘርፉ የሚሳተፉ ዜጎች ቁጥርም እያደገ መምጣቱን ተናግረዋል። በአማራ ክልል ከደረጃ አንድ እስከ አስር በዘርፉ የተሰማሩ ተቋራጮች ቁጥር 355 እንደነበሩ የሚታወቅ ሲሆን በአሁኑ ሰዓት የፌዴራል ፍቃድ የያዙትን ሳይጨምር በክልሉ የሚንቀሳቀሱ ተቋራጮች ቁጥር 2331 መድረሱ ዘርፉ እያደገ መምጣቱን ያረጋግጣል። የኮንስትራክሽን ሚኒስትሩ ዶክተር አምባቸው መኮንን በበኩላቸው ዘርፉ በሀገሪቱ ልማት ላይ የጎላ ሚና እየተጫወተ ነው ብለዋል። መንግስት በኮንስትራክሽን ዘርፉ ላይ የሚታየውን ችግር ለመፍታትም ጥረት በማድረግ ላይ ነው ብለዋል ዶክተር አምባቸው ዘርፉ ከሌሎቹ ኢንዱስትሪዎች ሁሉ ከፍተኛ የመነሻ ካፒታል እጥረት ያለበት እንዲሁም በወቅትና በክህሎት የዳበረ በትክክለኛው ሙያዊ ስነ ምግባር የታነጸ የሰው ኃይል ችግርም እንዳለበት ይታወቃል መንግስት እጥረቱን ለማቃለል ባንኮችንና የዘርፉን ተዋናኖች በማገናኘት የብድር አቅርቦት ለማመቻቸት ጥረት እያደረገ ይገኛል ሁላችንም ባለድርሻ አካላት የዘርፉን አስተዋጽኦ በውል በመገንዘብ ከኪራይ ሰብሳቢነት አመለካከት እና ተግባር የጸዳ የዳበረ ኮንስትራክሽን ኢንዳስትሪ ለመገንባት በሚደረገው ጥረት ያላሰለሰ ድጋፍና ርብር ማድረግ ይጠበቅብናል። በባህር ዳር በተጀመረው የምክክር መድረክ የኮንስትራክሽን ኢንዱስትሪው ሚና፣ በዘርፉ ያሉ ማነቆችና መፍትሄዎች፣ በአማራ ክልል በመገንባት ላይ የሚገኙ ፕሮጀክቶች አፈጻጸም ያሉበት ደረጃ እንዲሁም በአማራ ክልል የስራ ተቋራጮች ማህበር የመተዳደሪያ ረቂቅ ደንብ ላይ ለሁለት ቀናት ውይይት ይካሄዳል ተብሎ ይጠበቃል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሁናቸው ታየ ከባህር ዳር። የፖሊስ አባላት ለህገ መንግስቱና ህገ መንግስታዊ ስርአቱ ዘብ በመቆም ሙያዊ ግዴታቸውን እንዲወጡ የኦሮሚያ ክልል ርዕሰ መስተዳደር አቶ ሙክታር ከድር አስታወቁ። በኦሮሚያ ክልል አምቦ የሚገኘው የሲንቅላ ፖሊስ ማሰልጠኛ ተቋም ከ4900 በላይ የፖሊስ አባላትን አስመርቋል። ከምራብ ሸዋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የደረሰንን ዘገባ ደምስ መክሮ ያቀርበዋል። በኦሮሚያ ፖሊስ ኮሌጅ አምቦ የሚገኘው የስንቅሌ ፖሊስ ማሰልጠኛ ተቋም ለስምንት ወራት ያህል የተለያዩ ስልጠናዎችን ሲከታተሉ የነበሩ ከአራት ሺ ዘጠኝ መቶ በላይ የፖሊስ አባላትን ነው በ24ኛ ዙሪያ ያስመረቀው። በምርቃቱ የተገኙት የኦሮሚያ ክልል ርዕሰ መስተዳደር አቶ ሙክታር ከድር የፖሊስ አባላቱ ከስልጠና ያገኙትን እውቀትና ክህሎት ወደ ተግባር በመመንዘር ለህገ መንግስቱና ህገ መንግስታዊ ስርዓቱ ዘብ እንዲቆሙ ጥሪ አቅርበዋል። ሴንትራያ ፖሊሲ ኦጉማኒሳ ሄረ ሞቱ ጭምላን የፖሊስ አባላት በሙያችሁ የሀገሪቱን ህገ መንግስት በትጋትና በታማኝነት ማክበርና ማስከበር አለባችሁ። ጊዜና ጉልበታችሁን መስዋዕት አድርጋችሁ የህዝቡን ሰላምና ደህንነት የማስጠበቅ አደራ እንዳለባችሁ በማወቅም ሁልጊዜ ዝግጁ መሆን ይገባችኋል። የኦሮሚያ ክልል ፖሊስ ኮሚሽን ኮሚሽነር ኢብራሂም ሀጂ ተመራቂ ፖሊሶቹ ከህዝቡ ጋር በመቀናጀት የክልሉን ሰላም የማስጠበቅና የህግ የበላይነትን የማስከበር ሙያዊ ግዴታቸውን እንዲወጡ አሳስበዋል። ትላንቱማ ሴራ ከበልቺሱፍ ኡመን ኬኛ ነገኛ የህግ የበላይነትን በማስከበር ህዝቡ አሁን ያገኘውን ሰላም ይበልጥ ማረጋገጥ ያስፈልጋል። ተመራቂ የፖሊስ አባላት በጥሩ ስነ ምግባራችሁ ከመልመላ ጀምሮ በህብረተሰቡ ዘንድ ተቀባይነት ስላላችሁ ከህብረተሰቡ ጋር ከዚህ በኋላም በቅንጅት ልትሰሩ ይገባል። ተመራቂ የፖሊስ አባላቱ በበኩላቸው ሁለቱን እውቀትና ክህሎት በመጠቀም የተጣለባቸውን ክልላዊና ሀገራዊ ኃላፊነት በታማኝነት ለመወጣት ዝግጁ መሆናቸውን ተናግረዋል። ተመራቂዎቹ ከህዝቡ ጋር በመሆን የጸረ ሰላም ኃይሎችን ለመታገልና ህገ መንግስታዊ ስርዓቱን ለመጠበቅ ቁርጠኛ መሆናቸውንም አረጋግጠዋል። ዘገባው የምዕራብ ሸዋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። የትግራይ ወጣቶች ሊግ በየዓመቱ ከከፍተኛ የትምህርት ተቋማት ለሚመረቁ ወጣቶችም ሆነ ሌሎች ስራ አጥ ወጣቶች የተለያዩ የስራ እድሎችን በማመቻቸት የበኩሉን እንዲወጣ የትግራይ ክልል ርዕሰ መስተዳደር አሳሰቡ። ሶስተኛው የሊጉ ወጣቶች ጉባኤ በመቀሌ ተካሂዷል። በሪዩሊ ላይ ሶስተኛው የህዝባዊ ወያነ ሐርነት ትግራይ የወጣቶች ሊግ ጠንካራ አደረጃጀት ለስራዎቻችን ድል በሚል መሪ ቃል በመቀለ ከተማ መካሄድ ጀምረዋል። ኢትዮጵያ አሁን ለደረሰችበት የልማትና የዲሞክራሲ ጉዞ ወጣቶች መተኪያ የሌላትን ውድ ህይወታቸውን መክፈላቸውን የገለጹት የትግራይ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ አባይ ወልዱ የአሁኑ ወጣቶች ለሀገራቸው ህይወታቸው ሳይሆን ጉልበታቸውና እውቀታቸውን አቀናጅተው ወደ ተሻለ የእድገት ጎዳና እንድትራመድ የማድረግ ኃላፊነት እንዳለባቸው አሳስበዋል። መንግስትም የወጣቶች ኢኮኖሚያዊ ተጠቃሚነት ለማሻሻል የተለያዩ ፓኬጆች ቀርጾ እየተንቀሳቀሰ መሆኑን ርዕሰ መስተዳድሩ ተናግረዋል። ናይ መናእሰይ ፓኬጅ ተዳልዩ ክስልጥኑ ልቃሕ ክረኽቡ። መንግስት የወጣቶች ተጠቃሚነት የሚያረጋግጡ ስልጠናና ብድር ከመስጠት በተጨማሪ የመስሪያና መሽጫ ቦታዎች እያመቻቸ ይገኛል። ሆኖም ግን አሁንም በርካታ ሥራ የሌላቸው ወጣቶች አሉን። ስለዚህ የህወሃት ወጣቶች ሊግ በየአመቱ ከከፍተኛ የትምህርት ተቋማት ለሚመረቁ ወጣቶችም ሆኑም ሌሎች ስራ የሌላቸው ወጣቶች የሥራ ዕድል እንዲፈጠርላቸው ከፍተኛ ሚና ሊጫወት ይገባል። የህወሀት ወጣቶች ሊግ ሊቀመንበር ወጣት ገብረ ምድር ሐጎስ በበኩሉ ወጣቶች በጉባኤው የተሰጣቸውን የሰማዕታት አደራ ለመተግበር ዳግም ቃላቸውን የሚያድሱበት ነው ብለዋል። የህወሀት ወጣቶች ሊግ በገጠርም ሆነ በከተማ ወጣቶች ተጠቃሚነት ለማረጋገጥ የተሻለ ስራ ቢያከናውንም የወጣቶች ፍላጎት በተሟላ ሁኔታ ከማሟላት አንጻር ግን ጉድለት እንዳለበት የኢህአዲግ ወጣቶች ሊግ ተወካይ ወጣት ደሳለኝ ገብረ ዮሐንስ ይገልጻል። እስካሁን በተካሄደው ትግል በገጠርና በከተማ ወጣቱ በማንቀሳቀስ የወጣት ተሳታፊነትና ተጠቃሚነት ለማረጋገጥ ሰፊ ስራዎች ተሰርተዋል። በእነዚህ ስራዎችም አደረጃጀታችን ከጊዜ ወደ ጊዜ እያደገ የመጣበት ሁኔታ ነው ያለው። ይሁን እንጂ ከተሸከምነው የአብዮታዊ ዲሞክራሲያዊ ተልዕኮና ከወጣቱ ፍላጎት አንጻር ሰፊ ጉድለት ስላለ በቀጣይ ሰፊ ትግል ሊካሄድበት የሚገባ እንደሆነ ነው ኢህአዴግ ወጣቶች ሊግም የሚያምነው። በጉባኤው የተለያዩ ወጣቶች ሊግ አባላት የተሳተፉ ሲሆን ለሊጉ ስራዎች ድጋፍ ላደረጉ መንግስታዊና መንግስታዊ ላልሆኑ ድርጅቶች እውቅና ተሰጥቷል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለጠናቀረው ዘገባ በሪሁሊ ላይ መቀለም በኦሮሚያ ክልል ወጣቶችን ተጠቃሚ ለማድረግ በሚሰሩ ስራዎች የኦህዴድ ወጣቶች ሊግ ግንባር ቀደም ተሳትፎ ሊኖረው እንደሚገባ ኦህዴድ ገለጸ። የኦህዴድ ወጣቶች ሊግ ሶስተኛ መደበኛ ጉባኤ በአዳማት ጀምሯል። ሙባረክ መሀመድ በ2001 ዓ ም በኦሮሚያ ክልል የወጣቶችን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ተጠቃሚነት የበለጠ ማረጋገጥን አላማው አድርጎ የተመሠረተው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ወጣቶች ሊግ ሶስተኛ መደበኛ ጉባኤውን በከፍተኛ የወጣቶች ተሳትፎ የሀገራችንን ህዳሴ እናረጋግጣለን በሚል መሪ ቃል በአዳማ ከተማ ማካሄድ ጀምሯል። ጉባኤው በኦሮሞ ሰማታት ሀውልት ስር ለሰማታት መታሰቢያ የአበባ ጉንጉን በማስቀመጥና የሻማ ማብራት ስነስርዓትን የጀመረው የኦህዴድና ኢህአዴግ ወጣቶች ሊግ ሊቀመንበር ወጣት ሀሰን ሁሳ መንግስት ወጣቶችን ተጠቃሚ ለማድረግ የሚያደርጋቸውን በርካታ ተግባራት የሚጎዱ የመልካም አስተዳደር ችግሮችን ለመፍታት በሚደረጉ ጥረቶች ውስጥ ወጣቶች የሚያደርጉትን አስተዋጽኦ አጠናክሮ መቀጠል አለባቸው ብለዋል። ወጣቶችን ተሳትፎና ተጠቃሚነት የሚጎዱ የመልካም አስተዳደር ችግሮች፣ የኪራይ ሰብሳቢነት አመለካከትና ተግባር እንዲሁም የጠባብነትና ትምክህት አመለካከቶችን ለመዋጋት በሚሰሩ ስራዎች ውስጥ የክልላችን ወጣቶች የምናደርገውን አስተዋጽኦ አጠናክረን መቀጠል አለብን። በኦሮሚያ ክልል መንግስት ወጣቶችን በሁሉም ዘርፍ ተጠቃሚ ለማድረግ በሚያከናውናቸው ተግባራት ውስጥ የኦህዴድ ወጣቶች ሊግ አባላት በግንባር ቀደምትነት ተሳታፊ መሆን እንዳለባቸው የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ አቶ በከር ሻሌ ጥሪ አቅርበዋል። ፈየደሙ ማደርገጎታ ቃመ ገመሁንዳና ከምርከናው የወጣቶችን ተጠቃሚነት ለማረጋገጥ በምንሰራቸው ስራዎች ውስጥ የኦህዴድ ወጣቶች ሊግ አባላት በግንባር ቀደምትነት ትግሉ የሚጠይቃችሁን የትኛውንም አይነት መስዋዕትነት በመክፈል የሀገሪቷን ህዳሴ የማረጋገጥ ጉዞ ላይ እየተጫወታችሁ ያላችሁትን ሚና አጠናክራችሁ መቀጠል አለባችሁ። የሊጉ አባላትም የመልካም አስተዳደር ችግሮችን ለመፍታት በሚሰሩ ተግባራት ውስጥ የበኩላቸውን ድርሻ ለመወጣት ዝግጁ መሆናቸውን ተናግረዋል። ውን ኪራይ ሰብሳቢ ድማ ሞ ኪራይ ሰብሳቢነት አመለካከትና ተግባር የሀገራችንን የልማት ጉዞ የሚያደናቅፍ ተግባር በመሆኑ ለመታገል ዝግጁ ነን። ይጊ ሄኛ የሊጉ አባላት በየጊዜው በቁጥር እየጨመሩ ከመምጣታቸው አንጻር በሁሉም የመልካም አስተዳደር ንቅናቄ መድረክ ላይ የምንጫወተውን ሚና አጠናክረን እንቀጥላለን። ለአራት ቀናት በሚቆየው የሊጉ ሶስተኛ መደበኛ ጉባኤ ላይ ባለፉት ሁለት ዓመታት የተሰሩ የሊጉ ስራዎችና ቀጣይ አቅጣጫዎች ላይ ውይይት በማካሄድ ሊጉን በሚቀጥሉት ዓመታት የሚመሩ አባላትን በመምረጥ ይጠናቀቃል ተብሎ ይጠበቃል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ ሙባረክ መሐመድ፣ አዳማ። የብዝሃነትና የህዳሴ ድምጽ ከሆነው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥለዋል። አሁን ደግሞ ግንቦት ሃያን ወደ ተመለከቱ ዜናዎች እናልፋለን። የእናቶችን ሞት መቀነስና በጎልማሶች ትምህርት የሴቶችን ተሳትፎ ማሳደግን ዋና አጀንዳው አድርጎ እንደሚሰራ የኢህአዴግ ሴቶች ሊግ አስታወቀ። ሊጉ ለሶስት ቀናት ሲያካሂደው የነበረው መደበኛ ጉባኤ ተጠናቋል። ፌቨን ተሾመ ሶስተኛው መደበኛ የኢህአዲግ ሴቶች ሊግ ጉባኤ በፖለቲካ በመልካም አስተዳደር ስራዎች፣ በኢንዱስትሪና በከተማ ልማት እንዲሁም በማህበራዊ ልማት ዘርፎች ያከናውናቸውን ስራዎችና በአጋጠሙ ችግሮች ዙሪያ መክሯል። ጠንካራና ደካማ ጎኖችን በመገምገምም ቀጣይ አቅጣጫዎችን አስቀምጧል። በትምህርት ረገድም የጎልማሶች ትምህርት ላይ የጀምር ነው ውጤት አለን የሚታዩ የአመለካከት ጉድለቶች አሉ። አሁንም እሱን መቅረፍና ሴቶቹን የበለጠ ተጠቃሚ ማድረግ ጤና ልማት ስራዎቻችንም ጋር ቤት ውስጥ እንዳይወልዱ እናቶች ማድረግ አለብን። ጉባኤው ባስቀመጠው አቅጣጫ መሰረት የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ የሊጉ አባላት የበኩላቸውን አስተዋጽኦ ለማበርከት ዝግጁ መሆናቸውን ገልጸዋል። በዚህ ጉባኤ የተወሰኑ ውሳኔዎች አሉ። ታላላቅ ውሳኔዎች በተለይ ሴቶችን ሁለንተናዊ ተሳታፊነትንና ተጠቃሚነትን ከማረጋገጥ አንጻር። ስለዚህ እንደ ደሄደን ሴቶች ሊግ ይህንን ተግባራዊ ለማድረግ ዝግጁ መሆናችንን እንገልጻለን። በማህበራዊም፣ በተለይ በትምህርት በጤና አንድ እናት ያው በወሊድ ምክንያት መሞት የለበትም የሚል አለ። ቀጣይ ስራችን ሁለት አመት ያው የሴቶችን ተጠቃሚነትና ተሳታፊነት ማረጋገጥ የሊጉ ሚና ብዙ መሆኑን ተቀብለናልም። ለሁሉም ሴቶች ተጠቃሚነት መሰረቱ ትምህርት እስከሆነ ድረስ በተለይ ሴቶች ሴት በደንብ መማር እንዳለባት መሰረታዊ ትምህርት እንድትማር የማድረግ ስራዎች ላይ የተጀመሩ ስራዎች አሉ። ቀጣይ ደግሞ እነዚያም ማጠናከር እንዳለብን በእቅዳችንም አካተን የምንሄድብን ነው። የኢህአዲግ ጽፈት ቤት ኃላፊ አቶ ከበደ ጫኔ ሴቶች በማህበራዊ ፖለቲካዊና ኢኮኖሚያዊ ዘርፎች የሚያደርጉትን ተሳትፎ አጠናክረው እንዲቀጥሉም አሳስበዋል። በማህበራዊ መስክም በትምህርቱም በጤና በምርጫም በየትኛውም የልማት መስክ የምታደርጉትን ዙሪያ መለስ ተሳትፎ አጠናክሮች አጠናክራችሁ እንድትቀጥሉ አደራላለሁ። ሊጉ 35 የስራ አስፈጻሚና 115 የምክር ቤት አባላትን መርጧል። ለሁለት ዓመት ተኩል ሊጉን በሊቀመንበርነት ሲመሩ የቆዩትን የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ሞፈሪያት ካሚልን በድጋሜ በሊቀመንበርነት ወይዘሮ ሊያ ካሳን ደግሞ በምክትል ሊቀመንበርነት መርጧል። ጉባኤው ባለ 11 ነጥብ የአቋም መግለጫ በማውጣትም ተጠናቋል። ቀጣዩ የሊጉ ጉባኤም በትግራይ ክልል እንደሚካሄድ ለማወቅ ተችሏል። በአዲስ አበባ ከተማ አስተዳደር የሚስተዋሉ የመልካም አስተዳደርና የኪራይ ሰብሳቢነት ችግሮችን በመዋጋት በከተማዋ ባለፉት 25 ዓመታት በተለያዩ ዘርፎች የመጡ ለውጦችን ለማስቀጠል እንደሚሰሩ የከተማዋ ነዋሪዎች ገለጹ። ከተማ አስተዳደሩ ሁሉም ክፍለ ከተሞች የተውጣጡ የህብረተሰብ ክፍሎች የግንቦት 25ኛ ዓመት የብርዮቤልዩ በዓልን በእግር ጉዞ አክብረዋል። ፀሐይ ኃይሉ የእግር ጉዞን ተከታትላ የሚከተለውን ዘገባ አዘጋጅታለች። በብዝሃነት ላይ የተመሰረተ ዲሞክራሲያዊ አንድነት ለህዳሴያችን በሚል መሪ ቃል የግንቦት ሀያ ሀያ አምስተኛ ዓመት የብር ኢዮቤልዩ በዓል በሀገሪቱ በተለያዩ ዝግጅቶች እየተከበረ ይገኛል። ከአዲስ አበባ ከተማ አስተዳደር ከሁሉም ክፍለ ከተሞች የተውጣጡ ከአስር ሺህ በላይ የሚሆኑ የህብረተሰብ ክፍሎችም በዓሉን በእግር ጉዞ አክብረዋል። የእግር ጉዞ ፕሮግራሙን ያስጀመሩት በአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማድረግ የከንቲባው የህዝብ ግንኙነት ዋና አማካሪ አቶ ተወልደ ገብረ ጻዲቅ በዓሉን ለዚች ሀገር መስዋዕት የሆኑ ሰማዕታትን በማሰብ የተጀመሩ የልማት ስራዎችን ለማፋጠን ቃል የምንገባበት ነው ብለዋል። ለዚች ቀን ላበቁን ሰማዕታት የምናስታውስበት፣ በሌላ በኩል ከማሽቆልቆል ጉዞ ወጥተን ወደ አዲስ ምዕራፍ ለመሸጋገር ፈር ያቀደደች እለት ለማስታወስ ብሎም የተጀመረውን የህዳሴ ጉዞ ለማስቀጠል ቃል ለመግባት አላማንግሞ የሚካሄድ የእግር ጉዞ ነው። መነሻውን መስቀል አደባባይ አድርጎ ጎተራ ብሔር ብሔረሰቦች አደባባይ መዳረሻው ባደረገው የእግር ጉዞ ላይ የተገኙ የከተማዋ ነዋሪዎችም ባለፉት ሀያ አምስት አመታት በከተማዋ ብሎም በሀገሪቱ በርካታ ለውጦች ተመዝግበዋል ብለዋል። ሴቷ ከስጋት ትልቁ ነገር ሰላሟን አስጠብቃ መብቷን አውቃ ከስጋት የተለቀቀችበት ነው። ግንቦት ሃያ ማለት ግንቦት ሃያ ሶስት ነገሮችን በማነጻጸር በተከታታይ እያመጣ ነው። በዋናነት ሰላምና መረጋጋት በሁለተኛ ደረጃ ልማት እና ዲሞክራሲ በማምጣት ህዝባችን ከጨለማ ወደ ብርሃን የወጣበት ነው። ግንቦት ሃያ በጣም በጣም ትልቅ ነገር በልማቱ ብቲ በጤና ዙሪያ ብቲ በሁሉም ነገር ለሴቶች በጣም ትልቅ ነገር ተደርጎልናል። የልማት ማነቆ የሆነውን የመልካም አስተዳደርና የክራይ ሰብሳቢነት ችግሮችን ከመንግስት ጎን በመቆም ልማቱን ለማስቀጠል ከመቼውም ጊዜ በበለጠ እንደሚሰሩ በእግር ጉዞው ላይ ያነጋገር ናቸው ነዋሪዎች ተናግረዋል። የመልካም አስተዳደር ላይ አጠቃላይ እንደ ሀገርም እንደ ከተማም ለውጥ ለማምጣት ከፍተኛ ጥረት እየተደረገ ነው ያለው። ይህን ጥረት ደግሞ ብቻውን መንግስት ብቻ ሊያመጣው አይችልም። ህብረተሰቡም የመልካም አስተዳደር ሊዋጋ ይገባል። መንግስትና ህዝብ እጅና ጓንት ከሆኑ የመልካም አስተዳደር ችግር የምንላቸውን መቅረፍ እንችላለን ብዬ አምናለሁ። እንደ እንደኔ ማለት ነው ሰላም የተጀመረው እድገት እንዲቀጥል ይህ ወጣት ይሄ አመራር ይሄ የአዲስ አበባ ነዋሪ ግንባር ቀደም ሆኖ ከጸረ ሰላምና እሱ ኮሌሎ ክረሄድ ሳይነት ጋር መታገል አለበት የሚል። በሐዋሳ ከተማ የግንቦት ሃያ ፍሬዎችን የሚያስቃኝ ኤግዚቢሽን በይፋ ተከፈተ። ኤግዚቢሽኑን ለስርዓቱ የተከፈለውን መስዋዕትነት ለመዘከር ባለፍ ለቀጣይ ስራዎች መነሳሳትን እንደሚፈጥር የክልሉ ምክትል ርዕሰ መስተዳደር አቶ መለሰ አለሙ ተናግረዋል። አበበባዩ በደቡብ ብሄሮች ብሄረሰቦችና ህዝቦች ክልል ርዕሰ መዲና ሐዋሳ የተከፈተው ኤግዚቢሽን ባለፉት 25 ዓመታት በማኅበራዊ ኢኮኖሚያዊና ፖለቲካዊ መስኮች የተመዘገቡ ለውጦችን ለማሳየት ያለመ ነው። በዚህም በትምህርት፣ በጤና ከተማ ልማት፣ በግብርናና በሌሎችም ሴክተሮች ህብረተሰቡን ተጠቃሚ ለማድረግ የተከናወኑ ተግባራት በስዕል ተደግፈው ቀርበዋል። የክልሉ ምክትል ርዕሰ መስተዳደር አቶ መለስ አለሙ ኤግዚቢሽኑ ለስርዓቱ የተከፈለውን መስዋዕትነትና ቀጣይ ስራን ለማመላከት ያግዛል ብለዋል። የክልላችን ህዝቦች በግንቦት ሀያ በተጣለው መሰረት ላይ ተጠቃሚነታቸውን የሚያረጋግጥ እንደሆነ መመልከት ይቻላል። ስለዚህ ይህንኑ የተሻለ ለማድረግ የበለጠ መስራት የሚገባን መሆኑን የሚያመለክትም ጭምር ነው። የኤግዚቢሽን ኮሚቴው ሰብሳቢ አቶ አብርሃም አርሻሎ በበኩላቸው በአዋሳና በሁሉም አካባቢዎች የተከፈተው ኤግዚቢሽኑ ለቀጣይ መነሳሳት የጎላ አስተዋጽኦ እንደሚኖረው ተናግረዋል። አሁን የመጣውን ድል ዘግ ካየ በኋላ ለሚቀጥለው ድል ከዚህ በላይ ድል ማምጣት እንዲችል ከዚህ በላይ እንድነሳሳ ህዝቡን ለማነሳሳት ተብሎ የተዘጋጀ የፎቶ ኤግዚቢሽን ነው። ኛ ኤግዚቢሽኑን የጎበኙት ታዳሚዎችን ታሪክን ከማወቅ ባሻገር የተመዘገቡ ለውጦችን ማስቀጠል በሚቻልበት መንገድ ላይ ትምህርት ያገኘንበት ነው ብለዋል። በአንድ በኩል ያሳለፍነውን አስከፊ ጊዜ ያሳየናል። በሌላ በኩል ደግሞ ከግንቦት ሀያ በኋላ የተገኙ ድሎችን እንድንመለከት ያደርገናል። ያለፈውንም እንድናስብ ያደርገናል እና ለስራ ያነሳሳናል፣ ለትልቅ ለውጥ ያነሳሳናል ማለት ነው። እነዚህ ኤግዚቢሽን አጠቃላይ ያሉ ነገሮች በሚታይበት ሰዓት ያሉ ስራዎችን ለቀጣይም በተሻለ መልኩ ጥሩ ስራዎች እንዲሰሩ አቅጣጫ ጠቋሚ የሚያሳይ ነው ኤግዚቢሽኑ። በደቡብ ክልል ባለፉት 25 ዓመታት የተመዘገቡ ድሎችን የሚዘክረው ይህ ኤግዚቢሽን ከሐዋሳ በተጨማሪ በሁሉም የክልሉ ዞኖች ለሚቀጥሉት አምስት ቀናት ክፍት ሆኖ ይቆያል። በዚህም በሁሉም አካባቢዎች ከ5 እስከ 6 ሚሊዮን የሚደርስ የክልሉ ሕዝብ ይህን ኤግዚቢሽን ይጎበኘዋል ተብሎ ይጠበቃል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ አበበባዩ ነኝ ሐዋሳ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይበልጥ ተደራሽነቱን ለማስፋት በአዳዲስ አማራጮች ብቅ ብሏል። የመረጃ የመዝናኛና አስተማሪ ፕሮግራሞቹን በቀጥታ ለማየት ላልቻሉ እንዲሁም በየትኛውም የዓለም ጫፍ ለሚገኙ ተመልካቾቻችን ተደራሽ ለማድረግ በጉግል ዓለም አቀፍ አገልግሎት ተመዝግበው አዲስ የዩቲዩብ ድረ ገጽ ከፍቷል። በቅድሚያ ደብሊው ደብሊው ደብሊው ዶት ዩቲዩብ ዶት ኮም ስላሽ ኢቢሲ ወርልድ ብለው ይግቡ። ወደ መጀመሪያ የመግቢያ ገጽ እንደገቡ በመምረጥ ወይም ሰብስክራይብ በማድረግ የዚህ ገጽ ተከታይ ይሆኑ። ትኩስና ዕለታዊ ዜናዎች፣ ፕሮግራሞችና ድራማዎች በየዕለቱ ይደርሶታል። የወደዱትን ምስል ወይም ቪዲዮ ላይክ ለማድረግ ለወዳጆቹ ለማካፈል ወይም ሼር ለማድረግ በተጨማሪም የፈለጉትን አስተያየት ለማስፈር ይረዳውታል። በዚህ የዩቲዩብ ገጻችን ዕለታዊም ሆኑ ቆየት ያሉ ዜናዎችን፣ ዘጋቢ ፊልሞችን፣ ሳምንታዊ ፕሮግራሞችን እንዲሁም የቀጥታ ስርጭቶቻችንን፣ ድራማዎች፣ የስፖርት ፕሮግራሞችን በመቾት አማራጭ ለማየት ይችላሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢቢሲ የምሽቱ ዜና በዚህ አብቅቷል። ከዜናዎቹ ጋር አንተነህ ደምሰው ነበርኩኝ። ጤና ይስጥልኝ።